ወይሀቡ እንዴት ነሽ? አለውኝ። እንዴት ነሽ? አለን አለን እባክሽ፣ ተበድዬ ነው አስገቢኝ ስላልሽ ተበድዬ ነው እያልሽ አልቻልኩም ስቤ አስገባሁሽ። አመሰግናለሁ ውዴ። ምንድን ይገጠ ሀዋላ ብር ሊክን እኔ እና ጓደኛዬ ሀዋላ ብር ሊክን ከዛ ትንሽ አራት ወር ሰምቶን ከዛ በኋላ ደግሞ ድብዛችን አይመለስም። እንድጠይቅልኝ ነው እባክሽ። የዛሬ አራት ወር አንቺ እና ጓደኛሽ በሀዋላ ተበላችሁ ነው አሁንማ አስር ወር ሊሆን ነው። የዛሬ አስር ወር አንቺና ጓደኛሽ በሀዋላ ብር ተበላት። ስንት ብር? ስድስት ሺ አራት መቶ ሀያ ብር፣ ስድስት ሺ አራት መቶ ሀያ ድርሃም ዩኤኢ ላይ ነው የምኖረው። ድርሃም ሙሉ ያንቺ ነው። ስድስት ሺ አራት መቶ ድርሃም እንዳለ አይደለም የኔ አራት ሺ ሰባት መቶ ነው የእሷ ደሞ አራት ሺ አንድ ሰባት መቶ እሺ አራት ሺ ሰባት መቶ አንድ ሰባት መቶ ይኳል ስድስት መቶ ሲባዛ አሁን ምንሳሌ አርባ አንድ ነው በኢትዮጵያ ሁለት መቶ ስልሳ እና እስከ አራት ወር ድረስ ይሰማንና ይመልስ ነበር። ሲስቴም ነው ምናምን በህጋዊ እናረግ ነበረ። ከዛ ሲስቴሙ ወይም ብሎ ነው ምናምን ይል ነበር እስከ አራት ወር። ከዛ በኋላ ደግሞ ድምፁን አይመልስም። ድምፅ ይሰማል ይወጣል። እና ታዲያ አሁን ከአስር ወር በኋላ ምንድን ነው ያስታውስሽ እና እዚህ እንድትመጪ ያደረገች ነገር ነው። መጀመሪያም ይጽፍልሽ ነበር። ከዛ አላገኘውሽም። አስር ወር ሙሉ ተጽፊልኝ ነበር አውዴ። እና እሺ ልጁ ማን ነው ስሙ? አብዱራሀማን ይባላል። ቁጥሩን ሰጥሻለ። ደውለሽ ጠይቅልኝ እባክሽን። መደወል ሲሆን ዋትሳፕ ላይ ቮይስ አድርግለታለሁ ከመለሰ ከመጣ እናናግርልሻለን። መደወል አልችልም፣ መስመር የለኝም እኔ ዋትሳፕ ብቻ ነው ያለ። እሺ ስጪ ቁጥሩን። እዚህ መንገር እችላለሁ ቁጥሩን። አይ እንደዚህማ ለደላ ለማስታወቂያ እየሰራሽ ነው። ለሐዋላ ለሚሰራ ሰው ሐዋላ ወንጀል ነው። ተቀልሻ ላኪውም፣ አስላኪውም ወንጀል ነው። በህግ መክሰስ አችል። በጻማይ ተቀልሻለው። ከሰጠሽ ሰጠሽ፣ ካለበለዚያ ፎቶን ትለጥፊና ቪዲዮ ትሰሪያለሽ። ይሄ ሰውዬ ሐዋላ ነው የሚልከው ብሬን በልቶብኛል ብለሽ ሌሎቻችሁ እንዳትበሉ ተጠንቀቁ ብለሽ ቪዲዮ ትሰሪያለሽ። እሺ እንዴ?

እሺ ውዶቼ ላክሽ ለሀኒ ቁጥሩን ውዴ ማናው ስምሽ ማን ልበለው ማህሌ ማህሌ በሷ በሷ ዋሰት ስለወረን ሌላ ነው የሷ ስም እሺ ስለዚህ ሌላ ትምጣ እሺ ሸላት ትግናት አዎ ባለ ጉዳይ ካለሽ አንቺ ብሩን በእጁ ካልሰጠሽ ለምን አንቺ መጣሽ ለምን ሌላ አልመጣችም ከመጀመሪያው እኔ ነኝ ሰጠሁ አንቺ ከሰጠሽው ታዲያ ለምንድን ነው ለይላ የምትመጣው? አይደለም እሱ በላይ ዋሰፑ ለይላ ነው የምለው፣ እና በለይላ ስም ነው የሚጠራው። ይህንም ያገኛል ማይነትን ማለት ትችያለሽ ወይ ለይላ ማለትም ትችያለሽ። ብሩን በእጁ የሰጠው ማን ነው? ስድስት ሺህ አራት መቶ ድርሃሙን በእጁ እንካ ብሎ የሰጠው ማን ነው? ሾፌሮችን ኮ ይኔነ የሰጠው በቃ አለቅ አንቺ ኮንች የሰጠሽው። ማህሌት ማህሌት ማህሌት ስድስት ሺህ አራት መቶ ድርሀም በአንተ ልካ ነበረ እና አስር ወር ሆኖታል። ብሩ ለቤተሰቦቹ አልደረሰም። ለምን ብሩን አትሰጣትም ብዬ ነው የምጠራው የምነግረው አይደል? እሺ ወዲ ሁ እንደዛ ሁን አትሰጠሽ ቁጥሩን ብቻ ነው የላኩ። ስሙ ማን ነው? አብዱራሀማን። በጣም እየረበሸሽን ነው። ድምፅ የሆነ የምታንኮሻኩሹ ነገር በጣም እየረበሸን ነው እኛን እኔ ጋር ምንም የለም። ሰው ራሱ የሌለበት ቦታ ነው ያሉት። አንቺ ብቻ ነሽ ገስት ላይ ያለሽ። ውሃኔ የሚውት ናት። አብዱራሀማን ኦኬ ይኸው መስማት ከፈለግሽ ያረግኩት። ሰላም ጌና አስጥልኝ። አብዱራሀማን ይባላል መሀሌት እና ሌላ ገንዘብ ወደ ቤተሰቦቻቸው እንድትልክላቸው ስድስት ሺህ አራት መቶ ድርሀም ሰጥቷቸው ነበረ። አስር ወር ሊሆን ነው። እስካሁን ግን ብሩን አላክም፣ ሁሌ ምክንያት እየሰጥሃቸው ለአራት ወር ጊዜ ስታወራቸው ነበረ። አሁን ስድስት ወር ሙሉ እንደማትመለስ እንደጠፋህና ብራቸው፣ ሀቃቸው እንዲሰጣቸው እንደሚፈልጉ መተው ላይ ላይ በጣም ብዙ ሰው ባለበት እያለቀሱ ነገሩኝ። እና ና ና ላይ ብላኝ፣ እንነጋገር አመሰግናለሁ። ስለዚህ ሲመጣ ልንነጋገር፣ የዛኔ ማስረጃዎችሽን ታቀርብ ያለሽ። ካልመጣ ምንም ማድረግ አይቻልም። እሺ ውዴ። ማስረጃ ሁሉም ነገር አለ። ምንድን ነው ማስረጃሽ? ቮይስ፣ ቮይሶች አሉ። ይሄ ብሩ እንደደረሰለት ራሱ የጻፈው አለ። ኦኬ በቃ መጥቶ፣ ኧረ እኔ ምንም አልተቀበልኩም ካለ አልተቀበልክም። ኦኬ ቲ እና ቮይሱን ትከፍቻለሽ። ኦኬ እሺ፣ አለቀ። ቻው። በመለሰ ሰዓት እጠራሻለሁ።